በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በቅድሚያ በሀገር ውስጥና ከሀገር ውጭ ያላችሁ የዚህ ሚዲያ ተከታታዮች የሆናችሁ በያላችሁበት የእግዚአብሔር ሰላም ለእናንተ ይሁን። እንኳንስ ለብርሃነ ትንሣኤ ዋዜማ ለቀዳም ስዑር በሰላም በጤና በፍቅር አደረሰን አደረሳችሁ። ከዚህ በፊት በሰሙነ ህማማት የሚጸለዩና የማይጸለዩ በሰሞነ ህማማት የታዘዙና ያልታዘዙ፣ በሰሞነ ህማማት ሰላም ማለት ይገባል ወይ? በሰሞነ ህማማት እስከ ስንት ሰዓት ይጾማል ወይ? ሁለተኛ ደግሞ በእለተ ሆሳይና ምን ማድረግ እንዳለብን፣ በሆሳይና ዕለት ለምንድን ነው ዘንባባ በአንገታችን በራሳችን የምናስረው፣ ለምንድን ነው የዘንባባው ምሥጢር ትርጉሙ ምንድን ነው የሚለውን አይተናል ማለት ነው። እንግዲህ በዛሬው ዕለት ይዤላችሁ የቀረቡት ደግሞ ቀዳም ስዑር በሚል ርዕስ ነው። ቀዳም ስዑር ማለት ቀዳም ማለት ቅዳሜ ማለት ሲሆን ስዑር ማለት ደግሞ የተሻረ፣ ስናናብበው የተሻረ ቅዳሜ የሚል ስያሜ ይሰጠናል። ይህች ዕለት ቀዳም ስዑር ተብላለች። ይህች ዕለት ከድሮው በተለየ መልኩ የጌታችንን መከራ በማሰብ በጾም ታስባ ስለምትውል የተሻረችው ቅዳሜ ተብላለች። እለተቀዳሚት በዘመነ ሐዲስ የተለየ የድህነት ስራ ተከናውኖባታል። ጥንት ስነ ፍጥረትን በመፍጠር እረፍት እንደተደረገባት ሁሉ የፍጥረት ሁሉ ቁንጮ የሆነውን አዳምን ለማዳን ሕማምና ሞት የተቀበለው ቸሩ መድኃኔ ዓለም በመቃብር አርፎባታል። ማቴዎስ 27 61 በዚህች ዕለት ጌታችን ኢየሱስ ክርስቶስ በከርሰ መቃብር አርፎ የዋለባት ዕለት በመሆኗ ቀዳም ስዑር ትሰኛለች። ቀዳም ስዑር የተባለችው በዓመት አንድ ቀን ስለምትጾም ነው። ከዚህ በፊት በቅዳሜና በእሁድ ቀን አንጾምም ነበረ፣ ዛሬ ግን እንጾማለን። ምክንያቱም የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንድም የአይቆብ ሁሁ ለጊዜነ የተባለው የጌታዬን ትንሣኤ እነሳለሁ ብሎኛልና የጌታዬን ትንሣኤ ሳላይ አልበላም በማለቱ ይህንን ምክንያት በማድረግ እናቱ ድንግል ማርያምና ወዳጆቹ ቅዱሳን ሐዋርያት ጌታ ተላልፎ ከተሰጠበት ዕለት አነስተው ብርሃነ ትንሣኤውን እስኪያዩ ድረስ እህል ውሃ ባፋቸው አልዞረም። ይመኩበትና ተስፋ ያደረጉት ያደርጉት የነበረው አምላካቸው በመቃብር ስላረፈ ዕለቷን ሞቱን በማሰብ ትንሣኤውን በመናፈቅ በጾም አክብረዋታል። ከቅዱሳን ሐዋርያት ሲወርድ ሲዋረድ በመጣው ትውፊት መሰረት ቅዱሳን ሐዋርያት በማዘን በመጾምና በመጸለይ ዕለቷ እንዳከበሯት የተዋህዶ ልጆች የተቻላቸው ከአረብ ጀምረው የሚያከፍሉ የሚጾሙ። ስለዚህ ቅድም እንደተነጋገር ነው። ከቅዱሳን ሐዋርያት ሲወርድ ሲዋረድ በመጣው ትውፊት መሰረት ቅዱሳን ሐዋርያት በማዘን በመጾምና በመጸለይ ዕለቷ እንዳከበሯት የተዋህዶ ልጆች የተቻላቸው ከአረብ ጀምረው የሚያከፍሉ የሚጾሙ ለሁለት ቀን እህል ውሃ ሳይቀምሱ ያድራሉ። ያልተቻላቸው ደግሞ አርብ ማታ በልተው ቅዳሜን በመጾም ትንሣኤን ያከብራሉ። ለምለም ቅዳሜ ትባላለች። ካህናቱ ለምእመናን ለምለም ቄጤማ የሚያድሉበት ዕለት ስለሆነ ለምለሚቱ ቅዳሜ በሚል ተሰይማለች። ቄጤማውንም የሚመናን እስከ ትንሣኤ ሌሊት በራሳቸው ላይ ያስሩታል። የቄጤማው አመጣጥና ምስጢርም ከአባታችን ከኖኅ ታሪክ ጋር የተያያዘ ነው። ምድር በማያይህ ወይ ደግሞ በጥፋት ውሃ በጠፋችበት ወቅት የኖኅ ታማኝ መልእክተኛ ርግብ የውሃውን መጉደል ያበሰረችው ቄጤማ ይዛ በመግባት ነው። ዛሬም ለሐዲስ ኪዳን ክርስቲያኖች የኃጢአት ውሃ ጎደለ ሐፀ ማያ አይህ ነትገ ማይ አይህ ብላ ረግቧ በአፏ ቆጽለ ቄጠማ ወይም ደግሞ የቄጤማ ቅጠል እዛ እንደመጣች ሁሉ ዛሬም የኃጢአቱ ውሃ ጠፋ በክርስቶስ ሞትና ትንሣኤ ነጻነት ተሰበከ ታወጀ በማለት ካህናት ቄጠማ ይዘው ሚመናንን ያበስሩበታል። ቅዱስ ቀዳሚ ወይንም ደግሞ ቅዱስ ቀዳሚ እየተባለች ትጠራለች። ቅዱስ ቅዳሜ መባሉ ቅዱስ የሆነ እግዚአብሔር በጥንት ተፈጥሮ ፍጥረታትን አከናውኖ ከፈጠረ በኋላ በዚህ ቀን ከስራ ሁሉ ያረፈበት ሲሆን በዘመነ አዲስ ደግሞ ለነፍሳት የዘላለም እረፍትን ያወረሰበት እለት ስለሆነ ከሌሎቹ እለታት እየተለየ ዕለት ለማለት ቅዱስ ቀዳም ወይ ደግሞ ቅዱስ ቅዳሜ ተብሏል። የእለታቱን ክብርና ስያሜ ከማወቅና ከመረዳት ጋር በእለታቱ የታዘዙትን ሃይማኖታዊ ግዴታዎችን መወጣት ከሁላችን ይጠበቃል ማለት ነው። ስለዚህ የተሻረችው ቅዳሜ የተባለችበት ምክንያት ከዚህ በፊት ቅዳሜና እሁድ አይጾምም ነበር ማለት ነው። አሁን ግን በዛሬው ዕለት ግን ቅዳሜ ትጾማለች። አንዱ ሰው ምን አለመሰላችሁ ለሰንበትሂ ንጸውማ ከመዘለረቡ ዕለት ለሰንበትሂ ንጸውማ ከመዘረቡ ዕለት። ሰንበትን እንደ ረቡ ጾም ወይም ደግሞ እንደ ረቡ ቀን እንጾማታለን። መርቅያን ባመፃ ዋነ በንዴት አያችሁ፣ መርቅያን በትዕቢት እኔ ደግሞ በንዴት ሰንበትን እንደምን እንጾማት ነበር ይላል እንደ ረቡን ጾማት ነበር ይላል። ስለዚህ በጾም ቀን ቅዳሜና እሁድ ከጥሉላት ነገሮች እንደ ስጋ፣ እንደ ቅቤ ካሉ ነገሮች ካልሆነ በስተቀር ከእህልና ከውሃ ምን አንልም ማለት ነው፣ አንጾምም። አባባሉ እንኳ ሰንበት ሲከፋ ከረቡ ይብሳል ነው የሚባለው አይደለ? አዎ እና በሰንበት ቀን የሚበላ ነገር ከሌለ እንኳ ራሱ አፈር ቅመሱ ይባላል። ለምን ከተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ በሥነ ፍጥረት ቅድም እንደተነጋገርነው ፈጥሮ ያረፈባት ማን ናት ማለት ነው? ቅዳሜ ናት። ወአመ ሳብዕት ዕለት አይረፈ ጊዜ እምኩሉ ግብሩ ዘአኀዘ ይግበር እንዲል። ሁለተኛ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ከሞተ በኋላ በዛሬው ዕለት በስጋው አዎ በመሬት ያረፈባት ዕለት ስለሆነች ማለት ነው እና ይህች ዕለት የተለየች ዕለት ናት። ለብርሃነ ትንሣኤው በሰላም በጤና በፍቅር ያድርሰን። ብርሃነ ትንሣኤውን እንዴት አድርገን ማክበር እንዳለብን፣ በብርሃነ ትንሣኤው ለምንድን ነው ብዙዎቻችን የምንበላው ምግብ የማይስማማን ለምን ስንታመማልን? የሚለውን የለቀኩት ቪዲዮ ስላለ መፈለግና መመልከት ትችላላችሁ። መምህር ምስጢሩ ነኝ። አመሰግናለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን